የብዙዎቻችን የትምህርት ቤት ውስጥ ነው። ትምህርት ከመጀመሩ አስቀድሞ ሰንደቅ ዓላማን የመስቀል ስነ ስርዓት ተማሪዎች፣ እንዲ እንደምትመለከቷቸው ማለዳ ላይ ክፍል ከመግባታቸው አስቀድሞ በክፍል ደረጃቸው ይሰለፋሉ፣ የኢትዮጵያን ሰንደቅ ዓላማ ይሰቅላሉ፣ ብሔራዊ መዝሙሯንም ይዘምራሉ። ሰንደቅ ዓላማ የሉዓላዊነት ምልክት ነው። እኛ በተገኘንበት አስኮ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች የኢትዮጵያ ብሔራዊ መዝሙርን በየዕለቱ ሲዘምሩ ሰንደቁንም ከፍ አድርገው ሲያውለበልቡ ምን አይነት ስሜት እንደሚሰማቸው እንዲሁም ደግሞ ሰንደቅ አላማን ሲመለከቱ ያላቸውን ስሜት ጠይቀናቸዋል። ሰንደቅ አላማ ማለት ለእኔ ከቀለማት በላይ ቀለማቶቹ በውስጣቸው ብዙ ነገሮችን የሚይዙ የአባቶቻችንን መስዋዕት፣ እንደ ሀገር ያለብንን ግዴታ እና አንድነታችንን የምናይበት ነው ብዬ አምናለሁ። ለየት ያለ ስሜት አለው። በቃ ስለ ሀገር ለማወቅ የምትፈልገው ነገር አለ ያን ወይ በቃ ሰንደቅ ሰንደቅ አላማ ላይ ታየዋለሽ ማወቅ የፈለግሽው ነገር ማለት ነው። እንደዛ ነው የሚሰማኝ። ዛሬ እዚህ ጋ እኛ በሰላም ቆመን ስትውለበለብ የምናያት ሰንደቅ አላማችን ከኋላ የመጣችሁ ዝምብላ አይደለም። በብዙ አባቶቻችንና እናቶቻችን የደም መስዋዕትነትን ዋጋ ከፍለው አጥንታቸውን ከስክሶ እዚህ ጋ ያደረሱልንን ሰንደቅ አላማ ሳያት በቅድሚያ ትልቅ ክብርና ስሜት ነው ትልቅ ስሜት ነው የሚሰማኝ፣ ምክንያቱም እቺ ሰንደቅ አላማ ለአፍሪካ ሀገራት ምሳሌ ሆና ይጠቀሙባታል ወይም ደግሞ ይገለገሉባታል። በዚህ በዚህ ትልቅ ክብር ነው የሚሰማኝ። እንዲሁም የጀግንነታችን ማሳያም ነች። እንደ ተማሪ ተሰብስበን ብሔራዊ መዝሙር የዘመርን ባንዲራውን በመሰቅልበት ጊዜ ኢትዮጵያ ከፍ እንድትል በዛው ልክ ደግሞ ከለራቸው እንደሚያመለክቱት አረንጓዴ ለምነታችንን፣ ቢጫ አንድነታችንን፣ ቀይ ደግሞ መስዋዕትነትን፣ ኮከቡና መሀል ያለችው ሰማያዊ ከለር ደግሞ የብሔር ብሔረሰቦችና ሕዝቦችን አንድነትን የሚያሳየን እዚህ ተማሪዎች የተሰበሰብነው ከተለያየ ባክግራውንድ ብንመጣ፣ ነገር ግን እዚህ ባንዲራ ሰንደቅ ዓላማ ስንሰቀል ግን ሁላችንንም አንድ እንደሆነን ያሳየናል። ሳየው በደስታ ነው፣ ስንዘምር በደስታ ነው። ብዙ ዋጋ ተከፍሎበታል። እኛም ለሀገራችን ወደፊት ማድረግ ያለብን ነገር አለ። ለሀገራችን ከፍ ብለን እኛ ከፍ ብለን ሀገራችን ከፍ ማድረግ አለብን። ሰንደቅ ዓላማ በየጊዜው እንደ ትምህርት ቤት ደረጃ በየቀኑ ይዘመራል ማለት ነው። ይህ ነገር ደግሞ በሚደረግበት ጊዜ ኢትዮጵያን ሰንደቅ ዓላማ መዝሙሯን እንኳን በምንሰማበት ጊዜ እንኳን መዝሙሯን ሰንደቅ ዓላማ ተውለብልባ በምናይበት ጊዜ ራሱ እንደኔ ከሆነ እንባዬ ነው የሚቀድመው መጀመሪያ። ምክንያቱም እቺ ሰንደቅ ዓላማ ብዙ ታሪኮችን አልፋ ነው እዚህ ጋር የደረሰችው ዜጎቿን ብዙ ነገሮችን አልፎ ነው እዚህ ጋር የደረሱት። አሁን ደግሞ ካለንበት የእድገት ደረጃ አንጻር በጣም ትልቅ ክብርና ትልቅ ክብር ነው የሚሰማኝ። የነገ ሀገር ተረካቢ የሆኑ ተማሪዎችን የሚቀርጹ መምህራንም ተማሪዎቻቸው የሀገር ፍቅር፣ የሰንደቅ ዓላማ ክብርም እንዲኖራቸው እንዴት ባለ መንገድ ጥረት እያደረጉ ነው እንደ ባለድርሻ አካል ከሁሉም ቀደምትም እንደመሆን ለየትኛውም ሴክተር መስሪያ ቤት መሰረት እንደመጣልም? ተማሪዎቻችንን ለባንዲራ ያላቸውን ፍቅርም ክብርም አንጸን ለማሳለፍ ለማስተማር በዝግጅት ላይ ነው። ክበባቶቹ በየሲቲዝን ወይም ደግሞ ሲቪክ በመንበር ትምህርት ላይ በተጨማሪም የባንዲራው ሁኔታ ስለ ባንዲራው ቀለም፣ ስለ አገር አንድነት የሚወራበት ሁኔታ ነው ያለው የሉዓላዊነት የአንድነት የሀገራችን ህብረ ብሔራዊነት ከእነሱም ስለሚጠበቅ ይህንኑ ሰፊ የግንዛቤ ማሰበት ስራ እየሰጠን ተማሪዎቹ በዚህ አግባብ የትናቱ ተቀብለው በዚህ አደራ መንቀሳቀስ እንዳለባቸውም ጭምር በተገኘው አጋጣሚ የግንዛቤ ማስጨበጥ ስራዎች ይሰራሉ። ብዙ ዋጋ ለተከፈለበት ሰንደቅ ዓላማ ተማሪዎች እየተማሩ ነውና በትምህርታቸው ደግሞ ለነገ ሀገራቸውን የሚረከቡ እንደመሆናቸው የራሳቸውን አበርክቶ መወጣትም ይጠበቅባቸዋል። ያኔ ኢትዮጵያ ልትወረር የነበረ ጊዜ ሊሸውዱን የሞከሩት ማንበብ የማንችል መስሏቸው ነበር አይደለም። ስለዚህ እኛ ደግሞ እንደ ተማሪ አሁንም በደንብ ተምረን በእውቀታችን ከፍ ያለ ውጤት አስመዝግበን አሁንም ወደፊትም በፊትም የተማርን እንደሆነ ለማሳየት እንደዛ ያላፊነታችን ይመስለኛል። የኔ የህግን ነው ማጥናት የምፈልገው መማር የምፈልገው፣ ሀገሬን በሚያስፈልጋት የህግ ዘርፍ ሁሉ ልረዳትና ከጎኗ ልቆም ልከራከርላት፣ ልጠብቃት ልጠብቃት እፈልጋለሁ።